እንትን ለዛ ነው እንጂ አይመስለኝም። ያን እሷ ብቻ እሷ ብቻ አይደለችም። በጣም ብዙ ሰው ነው የታሰረው። ያው ለምን መሰለህ አሁን ይሄ ከታክስ ጋር ከምን ከምን ጋር በጣም ሲሪየስ ሆኗል። እንደዛም ደግሞ ካልሆነ በስተቀር የኛ ሰው ታውቃለህ፣ አስቸጋሪዎች ነን። አይ ቀላል ይሆናል፣ ቀላል ይሆናል። የአዲስ አበባ ነው እንደ ወይ አዲስ አበባ አምባት አንድ ሁለት ቀን እንኳን መታ ማደር አትችልም፣ አትወድም። አዲስ አበባ ስትመጣ በቃ በፍጥነት እዛው መመለስ ነው። የምትመጡት ገጠር እንጂ ገጠር በጣም እኮ ዲፕ ዲፕ ገጠር ነው። አይዞን አይዞን አይዞን። እንዴ እንታ ነው። እስኪ መንሱር፣ ረጅም ጊዜ ይሆናል እኔና አንተ ሳናወራ። ምን አዳዲስ ነገሮች አሉ? በጣም ብዙ አዳዲስ ነገር አለ ቴዲ ያው እንግዲህ ህይወት በጣም ይቀጥላል። ፈጣሪ መስገን፣ በጠዋት ጥሩ ፀሐይ ወጥቷል። አዲስ አበባ ውስጥ በጣም ደስ የሚል ብራይት ቀን ነው ዛሬ ያለው። ወደ ስራ ለመሄድ ተፍተፍ እያል ነው። እስኪ አንዳንድ ጥያቄዎች ለመንሱር ላንሳ። እዚህ ውስጥ ያላችሁ አንድ ሺህ አራት መቶ ሰዎች የተዝናናን፣ የተወሰነ ደቂቃ እንቆይ ከመንሱሬ ጋር መንሱሬ በጣም ጥንቅቅ ያልክ ሰው እንደወቅት ያስታውቃል። ሻይን ትጠጣለህ፣ ላለባበስህ በጣም ትጨነቃለህ፣ ሽቶ ትቀባለህ፣ አመጋገብህ ሁሉ ነገር ኦርጋናይዝድ እንደሆነ ዝም ብዬ እገምታለሁ፣ ቤት መጥቻ ላየው። ይሄ ከምን የመጣ ነው? ከልጅነት ጀምሮ የተማርከው ነው ወይ ካደክ በኋላ ነው? አሜሪካ ደርሰ ከመጣ በኋላ ነው? እውነቱን ለመናገር አሜሪካ ድርሼ ከመጣሁ በኋላ የለመድኩት እና በጣም ላይፌ ውስጥ ያስገባሁት ነገር ይሄ ህግ ህግ። አሁን ለምሳሌ እናንተ ጋር መኪና እየነዳ ይሄድ፣ ስቶፕ የሚል ካለ መኪና ኖረም አልኖረም ቁመህ ነው የምታሳልፈው። ትራፊክ ኖረም አልኖረም ቁመህ ነው የምታሳልፈው። እና እንደዚህ አይነት ህጎችን እና መብት የሰው ልጅ ህግም እንዳለ መብት እንዳለ ነው ከዛ የተማርኩት። እኔ አሁን ይኸው በጠዋት እነዚህ ከቁርስ በኋላ የምጠቀምባቸው ሰፕልመንት ናቸው። እና በጣም ብዙ አይነት ሰፕልመንት እጠቀማለሁ ለፀጉሬ ሳይቀር አልፎም ደግሞ ቅንድቤን ሊያሳድግልኝ የሚችል ሰፕልመንት ሁሉ እጠቀማለሁ። ተጠንቅቄ ነው የምኖረው። በተሻለኝ መጠን ሻርፕ ህይወት መኖር ነው የምፈልገው ቴዲሻ። እንቅልፌ በሰዓት ነው የምተኛው። ስፖርት ሰራለው ዊክሊ ስድስት ቀን ስፖርት ሰራለው። ለምበላው ነገር ተጠንቅቄ ነው የምበላው። ለምን መኖር ስላለብኝ በመብላቴ በሰውነቴ አላግባብ መወፈር በሽታ እንደሚመጣብኝ አውቃለሁ እና ተጠንቅቄ ነው የምኖረው። ሽቶዬን ደግሞ እንደምታውቀው አሁን አንተ ጋር ለመግባት ስል እንኳ ተቀብቼ ነው የገባሁት። አሜሪካ ደርሰ ከመጣ በኋላ እንደም አንዳንድ ሰዎች ሲነግሩኝ መንሱር ማን እንደ ሀገር ከዚህ በኋላ አሜሪካ እራሱ ብትመጣ እኔ ወደዛ ሄዳለሁ እንጂ አሜሪካ ጠቅል ከዚህ ቀደም የመኖር ፍላጎት ነበረው። አሜሪካንን ሄዶ የሕዝቡን አኗኗር ካየ በኋላ ሀገሬን እንዳለ በቃ ቀረ ቀረ ትባላለና እውነት ነው። እውነቱን ለመናገር የአሜሪካ የላይፍ ስታይል ትንሽ አስቸጋሪ ነው። ለምን ብትለኝ ኢትዮጵያ ውስጥ የሆነ ሆፕ ከሌለ የሆነ ለመስራት መስመር ላይ ካልሆንክ በስተቀር አሜሪካ መኖር በጣም ከባድ ነው። ግን ቢዝነስን ኤክስፔንድ እንትን በየቦታው ኢንተርናሽናል ማድረግ ትልቁ የ2025 ፕላኔ ነው። አሁንም በቅርብ ቀን የሆነ ሌላ ሀገር እዚሁ አፍሪካ ሀገር ይሄዳለሁ፣ ለኢትዮጵያ ቅርብ የሆነ አገር። ከዛ በተረፈ ግን በምንም ተአምር ለመኖር የማልመኘው አገር ቢኖር አሜሪካ ነው። በምንም አይነት ተአምር ከኢትዮጵያ ውጪ አሜሪካ ሂዶ ስራ ሰርቶ መምጣትን አልፈልግም። ግን ሌሎች አፍሪካ ሀገሮች ላይ በጣም ትልቅ በሰፊው ተዘጋጀችበት በቅርብ ቀንም ወደዛ ይሄዳለው። ከዛ በተረፈ ግን ከኢትዮጵያ ውጭ መውጣት ብዙም አስፈልገኝም አልፈልግምም ደግሞ ቸግሮኝም። እዚህ መኖሩን ነው የምመርጠው። አንድ በቅርቡ ቫይራል የወጣ ኢንተርቪው ነበረ እንደ ኤለን መስ ወደ ስፔስ ማንኩራኩር የማምጠቅ በቀጣዮቹ እሺ እሺ ቴዲ ምን ልታገዘኝ አሰብክ ታዲያ? እዛ ላይ እና ጥያቄ ነው ከህዝብ የሰበሰብኩትን ጥያቄ ነው እና ወደ ስፔስ በሀያ አርባ ነው ወይም ደግሞ በሀያ ሰላሳ አካባቢ በቅርቡ ወደዛ ማንኩራኩር የማምጠቅ ስራ እንደጀምርትና ራዕይም እንዳለ የሰሙ ሰዎች አንዳንዶች መንሱር አደረጋለ ያለውን ያደርጋል ይላሉ። አንዳንዶች ደግሞ ምንድን ነው መንፉር መንሱር ማንኩራኩርና እፍ እየገል አይለይም እንደ ሲሉ ተርበውካል። ምን ትላለ? አዎ ቴዲ፣ እውነቱን ለመናገር ያንን የሆነ አንድ ብሮድካስት ላይ በቅርብ ጊዜ ኦር ደግሞ ቀጣይ ያለህ ትልቁ እቅዶች ውስጥ ምንድን ነው ሲሉኝ አይቲንክ ሀያ ሀያ ያልኩ አል እርግጠኛ አይደለሁም። ሀያ ሀያ ተብሎ ነው የወጣው። እኔ ግን በሀያ ሰላሳ ነበር ያልኩት። ግን ኦልሞስት ሁለት ዓመት ሆኖኛል ይህን ስራ ከጀመርኩኝ። ሰዎች መንኮራኩሩ ማምጠቅን በጣም ከዓለም ላይ ካሉት ስራዎች በቃ ትልቁ ይሄ ምንድነው፣ ቢሊዮነር መሆን ካልሆንኩ በስተቀር መስራት እንደማትችል ስፔሻሊ አፍሪካዊ ሆነ የልማክስ ማስክ የሚሰራው፣ በተለይ በነገራችን ላይ ማስክ የሳውዝ አፍሪካ ሰው ነው፣ አንተም ታውቃለህ። አሜሪካዊ አሁን ዜጋው ነው ምናምን ሆነ እንጂ አፍሪካ እኛ ኢትዮጵያ ውስጥ ስንኖር የሆነ ፋብሪካ ለተክል ነው ብዬ ብናገር ሰው ምንም በቁብ ላይ ቆጥረው ይችላል። እንደዚህ አይነት ነገሮች ሲሆኑ ግን ሰው ይደነግጣል። ሊሳካለት ነው የሚል ኔገቲቭ ነገር ይፈልጋል። ሁለተኛ ደግሞ ውሸት ነው ብሎ ነው የሚያስበው። ምናልባት የፌስቡክ ፎቶዎችን እልክልሃለሁ። በዛ በንደሱ አይነት ሳምፕል የመጡ ከቻይና ሲመጡ፣ ከሳውት አፍሪካ ሲመጡ፣ ከተለያዩ ሀገሮች ላይ ሲመጡ ሁለት ዓመት ሆኖኛል፣ ይህን ስራ ከጀመር ባይ ዘ ዌይ፣ በጣም ትንሿን ሚኒመም ክሎስ ቱ ዋን ሚሊዮን ዶላር መስራት ትችላለህ። ይህን ስራ ትልቁ ደግሞ ወደ አራት አምስት መቶ ሚሊዮን ዶላር ይፈልጋል። ምናልባት እኛ እንደዚህ አይነት ነገር ስናስብ ብዙዎቻችን እኔም እኔን የሚያገናኙኝ አሁን ካልተማረ ነገር ጋር ነው የሚያገናኙኝ። መማር አይጠበቅብኝም፣ ይህን ስራ ለመስራት አሰብ። ቢዝነስ ቢዝነሱ አዋጪ ከሆነ በጣም ሂውጅ ጭንቅላት ያላቸው ትላልቅ ፕሮፌሰሮች፣ ትላልቅ ሰዎች እኔ ጋር አሉ በዚህ ስራ ላይ ኦልሬዲ መሬት የረገጠ ነገር ነው ልልህ ብዬ ነው። ዝም ብሎ ሳክስ ምናምን የምትለው ነገር አይደለም። እንሻላ በቅርብ ቀን ደግሞ የሆነ የሚታይ ነገር አሳያለሁ ብዬ አስባል። ብዙ ሰዎች ድዋ አድርገውልኛል ይሳካለ። ብዙ ሰዎች ደግሞ ረግመውኛል። ብዙ ሰዎች ደግሞ የሆነ ከፍታ ላይ ሊመጣ ነው ይሄ ልጅ ብሎ በማሰብ አናትህን እንደዚህ ማድረግ ነገር ውስጥ ገብተዋል። እኛ ፈጣሪ የተመሰገነ ይሁን። እኔ ሁሌ የምማስበው ሰው ከሚያስበው ከንስር በላይ ነው መሄድ የምፈልገው እንጂ ሊሳካ ይችላል። ምንም የማይሳካ ነገር የለም። መማርም አይጠይቅም። ያስራ ለእኔ የተማረ ሰው አለ ከተማረ ሰው ጋር ኮላብሬት ሆኖ እሰራለሁ ነው እንጂ አደርገዋለሁ፣ አሳካዋለሁ። ከሁለት ዓመት በላይም ደግሞ የሰራሁበት ነገር ስለሆነ ነው እንጂ ዝም ብዬም አልናገርም። እንዴት አይምሮ ላይ የሌለን ነገር፣ ያልጀመርከውን ነገር ላይሰንስድ፣ ያልሆንከውን ነገር መናገሩ ራሱ ይሄ ነውር ነው የሚሆነው። አሁን ሰው ቢሮ ሲመጣ እነዛን ማቴሪያሎች ሲያይ፣ እንዴ መንሱር ይህን ነገር ጀምረኸዋል እንደ ይለኛል። ወላሂ መቼም ነው የምነግርህ ዝም ብዬ ያወራው ነው የመሰለው ለሰውና ፈጣሪ ያሳካዋል። በእርግጠኝነት ደግሞ አንተም ኮንግራት እለኛለህ ይሆናል። መንሱር በጣም ታዋቂ ሰው ነህ። ከአስር ኢትዮጵያዊ በእርግጠኝነት በእርግጠኝነት ስድስቱ ያውቀሃል። እንደው አሳንሺው፣ ዴፊኔትሊ እሱ ጥያቄ የለውም። ከአስር ስድስቱ ያውቀሃል። በተለይ ወደ ሶሻል ሚዲያ የሌለበት ከተማ ከሆነ ከአስር ስምንት ሰባቱ ያውቀሃል። ይህ ሶሻል ሚዲያ ወዳልገባበት ቴክኖሎጂ መብራትና ወደሌለበት አካባቢ ከሆነ አክሰሱ ስለሌላቸው ለአቁ ይችላሉ። መግባት መውጣት ላይ ፎቶን እነሳ እያሉ ጫና የሚያሳድሩ ብዙ ነገሮች ሊኖሩ ይችላሉ። ቦዲጋርድ አለ ወይ? ጋርድ የለኝም። ጋርድ እኔ አንዴ ትዝ ይለኛል እነዚህ ያው ለነፃነት እንታገላለን ከሚሉ ወገኖች ስልክ ተደወለብኝና ትንሽ የመረበሽ ነገር አጋጥሞኝ አይ ዝም ብለ የሆነ ኢንተርቪው ሊሄድ ነበርና ሳወራው አንድ ወዳጄ አብረን ብንሄድ ይሻላል ቆይ እስቲ ምናምን ብሎ በህይወቴ አንድ ቀን ወይ ሁለት ቀን በጋርድ እየተንቀሳቀስኩት ይጨንቀኛል። በጣም ነው የጨነቀኛ። አንቀን ራሱ የሰው ትኩረት ከበፊቱ እጥፍ ነው የሆነውና ዋው፣ ይሄ ነገር በቃ ልክ አይደለም የሚለውን ነገር አስቤ ነው የተወኩት። እኔ ጋርድ የለኝም፣ ድራይቨር አለኝ። መንሱር ሚሊዮነር ነው፣ ቢሊዮነር ነው። መንሱር ድሃ አይደለም። ግን ይሄን ያክል ሚሊዮን ብር አለኝ ብዬ የምናገርበት አንድም ነገር የለም። ግን ድሃ አይደለም። ለሚሊዮነርነትም ለቢሊዮነርነትም ደግሞ ትራኩ ላይ ኑሮ ንግድ እየነገደ ያለ ሰው ነው። ለምን ያው መንግስት ሰራተኛ ስትሆን ደሞዝህ ነው። ቺና ያክል ብር አለኝ ትላለህ። ነጋዴ ስትሆን ግን ዛሬ የዛሬ ቀጠሮ ለምሳሌ እኔ አሁን ዛሬ እስኬጁል ያረኳቸው አራት አምስት ሰዎችን አገኛለሁ፣ በቢዝነስ ዋይዝ ማለት ነው። ከአራት አምስቱ አንደኛው ስራ ቢሳካ ብዙ ሚሊዮኖችን ሊያመጣልኝ የሚችል ነገር ስለሆነ ነገ ጠዋት ቶፕ ነገር ሊመጣ ይችላል። ከዚህ በኋላ ግን በብር ሳይሆን በዶላር ነው ካውንት ማድረገው። እና በቅርብ ቀን አሳውቅሀለሁ። ያርግልህ ያርግልህ። እኔ የምንጊዜም ጸሎቴ። በነገራችን ላይ መንሱር በጣም በጣም የሚወደው ሰው ትልቅ እንኳን ሽምግልና ጉዳይ ላይ በድፍረት በድፍረት ከምጠራቸው ሰዎች መካከል አንዱ እሱ ነው። በጣም ትውት ሰው ነው። እንደዚህ እንደምታዩት ምናምን አለ መንሱሬ፣ ቁም ነገር ከየትም ብላችሁ ለሆነ ጉዳይ ላይ መንሱሬ ብትሉት በጣም በጣም በጣም በጣም በጣም ትውት ሰው ነው። እውነቴን ነው። እኔ አንድ ነገር ከነገርኳችሁ እመኑ። በጣም ትውት ሰው ያልሆነ ነገር አልነግራችሁም። የጋብቻ ጉዳይ ሚሆነ ቴዲ በጣም በሚገርም ሁኔታ ሁሌ የምምለው ነገር ነው። ፈጣሪ በቢዝነስ ያሳካልሃል፣ ጤና ይሰጠሃል ጥሩ ማኔጅመንት ድርጅትን ስራህን ማኔጅ እንድታደርግ ከሰው ጋር እንድትግባባ እውቅናም እንዲኖርህ ጥሩ ሰው እንድትሆን ያደርግህ እና በዚህኛው ነገር ደግሞ የሆነ የሚጠበቅ ነገር አለ አይ ዶንት ኖው ዋይ እና ማተር ኦፍ ታይም የጊዜ ጉዳይ ነው። ሶሻል ሚዲያ ላይ ወደ እንትን ልመልስልን። እስኪ ያንተን ደግሞ ቀድም እያወራዋቸው ነበር ነበርና የእኛ ሀገር ጌም ተጫዋቾችና የሌላ ሀገር ዜጎችን እያነጻጸርኩኝ እያወራው ነበርና ከሰሞኑ የምናያቸው ነገሮች አሉ። ይህ ሲቀጣጡ በጫማቸው ውሃ መጠጣት፣ ከመጸዳጃ ቤት ውሃ መጠጣት፣ በርበሬ፣ ኮልጌት ምናምን መቀባባት የሌላ ሀገር ዜጎችን ደግሞ ስታያቸው ቅጣቶች ቀለል ያሉ ናቸው። በቃ ይሳሳቃሉ፣ ይጫወታሉ፣ ፋኖቻቸው ይሰጧቸዋል ምናምን እንደዚህ አይነት ነገር ነውና ምን ታዘብከ አንተ? እኛ ወደ ሳሳተ መንገድ እየሄደ እየወሰደ ነው ብለህ ታስባለህ? የጌም ጉዳይ የጊፍት ጉዳይ ወይስ የተለየ ነገር እያደረጉ አደሙ ብለህ ታስበው? እኔ እንደዚህ አይነት ነገሮችን የማገናኘው አይ ቲንክ ኑሮ ይመስለኛል። ኑሮ ማለት አንድ ሰው አሁን አንዳንዴ አይታቸው ከሆነ በዚች በአራት ደቂቃ ጌም ሦስት መቶ ሺህ ሁለት መቶ ሺህ ኮይን ያገኛሉ። በኢትዮጵያ ስታሰላው ከሦስት ከአራት መቶ ሺህ ብር በላይ እንደመምጣት ማለት ነው። ሦስት መቶ ሺህ ኮይን አገኘህ ማለት በኢትዮጵያ ከአራት መቶ ሺህ ብር በላይ ነው። በዛች አራት ደቂቃ አራት መቶ እና ሦስት መቶ ሺህ ብር ሲያገኝ ያሰው ቴዲ ለብር ተብሎ የማይደረግ ነገር የለም በዚህ ምድር ላይ ብዙዎቹን ስታያቸው ማለት ነው እና በአጭሩ እኔም ማስበው የኑሮ ሁኔታ ይመስለኛል እና ይሄ ከመደንገጥ ብር አግኝቶ የማያቅ ሰው ብር ሲያገኝ ምንም ነገር አድርግ ብትለው ያደርጋል። ውጪስ ነውር የሆነ ነገር ዊርድ የሆነ ነገር ያደርጋል። እና ትናንት አሁን የሆነች አንድ የውጭ ሀገር ጌመር በጣም ከሚታወቅ ጌመር ጋር ስትጫወት በአንድ ጊዜ 650 ሺህ ኮይን ነው የተሰጣት፣ በዛች አራት ደቂቃ ጫወታ ችግር ነው ብዬ የማስበው ምንድን ነው፣ ጊፍተሮቹ ራሳቸው እንደዛ እንዲያደርጉ ያደርጓቸዋል። አሁን በአንተ የሆነ ስቃይ ይደሰታል፣ እዛ ያለው ጊፍት የሚሰጠው ሰው አንዳንድ ፖዝ